እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። ቦራ ደንበል የገበሬዎች ኅብረት ሥራ ዩኒየን የእርሻ ስራን በማዘመን የአርሶ አደሩን ኑሮ መቀየር አላማ አድርጎ የተቋቋመው ዩኒየኑ እንኳን በሰላም ደርሶ ሲል በታላቅ ደስታ ነው። ካፍቲመርቱ ውፋ እባላለሁ። የቦራ ደንበል ዩኒየን የቦርድ ሊቀመንበር ነኝ። መላው ለኢትዮጵያ ሕዝብ የሚመኘው እንኳን አደረሳችሁ። ስሜ ተሻለ ረርስ እባላለሁ። የቦራ ደንበል የገበሬዎች ኅብረት ስራ ማህበር ዩኒየን ዋና ስራ አስኪያጅ ነኝ። መላ አገራችን ህዝብ እንኳን በሰላም አደረሳችሁ። አዎ የአርሶ አደሩን ተጠቃሚነት ለማረጋገጥ በ1999 በ18 መሰረታዊ ማህበራትና በ6306 አባል አርሶአደሮች እንዲሁም በ1715000 ብር ካፒታል የተቋቋመው ዩኒየኑ በአሁኑ ሰዓት በ87 መሰረታዊና 24769 አባል አርሶ አደሮችን አቅፎ ካፒታሉን ከ69 ሚሊዮን ብር በላይ በማድረስ ለ64 ዜጎቻችን በቋሚና በጊዜያዊነት ስራ እድል ፈጥሮ ዜጎችን ተጠቃሚ እያደረገ ይገኛል።

ዩኒየኑ ለአባል አርሶ አደሮች ከሚሰጣቸው አገልግሎቶች መካከል የምርት ግባቶችን የእርሻ ማዳበሪያና የምርጥ ዘር አቅርቦት አገልግሎት፣ የመካናይዜሽን አገልግሎት እንዲሁም የጸረ አረም ኬሚካሎችን በተመጣጣይ ዋጋ የማቅረብ አገልግሎትን እየሰጠ ይገኛል። ምን ይሄ ብቻ፣ የግብርና ኤክስሴሽን አገልግሎትን በመስጠት ላይ ይገኛል። የምርጥ ዘር ብዜትና የከብት መኖ በማከፋፈል ላይ ይገኛል። አድራሻችን ምስራቅ ሸዋ ዞን፣ ዱግዳ ወረዳ፣ መቂ ከተማ ያገኙናል። 0221180014 ላይ ደውሉልን፣ አሊያም በ0916580180 ላይ ደውሉልን። መልካም በዓል ይሁንልዎ። ቦራ ደንበል የገበሬዎች ኅብረት ሥራ ዩኒየን።